ለብኝም ብዬ አሁን ጥያቄ ገብቶን አልገባ? አዎ፣ ጥያቄ ምንድን ነው መሰለ እና እንደ መሰለ፣ እሺ ጸድቅ ያለው ጸጋው በእምነት አጽድቆኛል ኤፌሶ 2:8 ላይ ጸጋው በእምነት አጽድቆኛል። ኦርቶዶክሳዊ ስለሆንኩ ኦርቶዶክሳዊ ስለሆንኩ ደግሞ ድነቴን አንደ ድኛ ያለው ብዬ አላቆምም ዋንሴቭድ ኦሌስ ሴቭድ እኔ ጋር የለም፣ እኛ ኦርቶዶክሳን ጋር የለም። ኦኬ፣ ምንድን ነው ያለው? ምንድን ነው ያለው እኛ ጋር ያለው የያዕቆብ መልእክት ምዕራፍ አምስት ከቁጥር 14 እስከ አራት ያለው ነው ያለው። ምን እምነት ያለ ስራ ምን ያለት ነው? የሞተ ነው። ኦኬ፣ እኔ ከጸደቅኩ በኋላ ለመጽደቅ አይደለም የምሰራው፣ የጸደቀ ሰው ካራክተር ነው እኔ ላይ የሚታይብኝ፣ ማድረግ ያለብኝ ታንኪዩ። ተረዳኝ። ኦርቶዶክስ አስተምሮ ይሄ ነው። እኛ እኛ ጸጋው በእምነት በነፃ አዳንን፣ በነፃ በእምነት በእምነታችን በነፃ አዳንን። ከዚኛው ተስማምተናል። ታንክ ዩ የዳነውን እምነት ደግሞ በምን መፈጸም አለብኝ መሰለ እግዚአብሔርን ደስ በሚያሰኝ ሁኔታ መፈጸም አለብኝ። ለምን ነው እየፈጸመ ያለው ተግባሩ ላይ ነው። አዳምጠኛ አንድ ትምህርቱ ልጨርስና ከዛ መወቃቀፍ ላይ እንገባለን። ትምህርቱን ንገር፣ የኦርቶዶክስን አስተምሮ ከዛ እግዚአብሔርን ደስ በሚያሰኘው ሁኔታ ማድረግ አለብኝ። ለምን እምነት ያለ ስራ ምን ያለ ሆኖ ስላለ? መጽሐፉን ላንብብልህ። ምን ያለ ሆኖ ስላለ ሙት ነው ብሎ ስለሚናገር ገባ። እኛ ኦርቶዶክሳውያን ከዚህ የተነሳ ነው ከዚህ የተነሳ ስራው ሙት ነው እየተባለ የሙታን ስራ የሚሰራው አብዛኛው፣ እኮ ማን እንደሆን እናውቃለን። እምነት ያለ ስራ እምነት ያለ ስራ የሞተ ነው ነው የሚለው ኤግዛክትሊ። እምነት ያለ ስራ ስለዚህ ምን ያስፈልጋል? ዮኒ ምን ያስፈልጋል? ስራ ያስፈልጋል። አያስፈልግም። እኔ እንደነገርኩ ነው። እኔ ላይ የሚሰራው ብዙ ጊዜ ሰው የሚሻው ወደ ቤቱ ጋር መሰለህ። የሚታለለውን ልንገርህ ላምብብላ፣ እንዴ እንትኖቹ ላምብብልና ከዛ በኋላ እንወያይ እያለ እንደዚህ ይላል፤ ከእናንተ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ቀሳውስት ወደ እርሱ ይጥራ፤ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውን ያድናል ጌታም ያስነሳዋል ኃጢአት ሰርቶ እንደሆነ ያስተሰረይለታል ይሄ ስለ ጸሎት የሚናገረው ከፓርት ነው ገባ ኦኬ ስራው እናንተ ጌታ ለ እያልኩ እኮ ነው ማምብረት ታብታብ እያደረጋቸው ስራውን እንሰራለን ያለው ሰው ሳይሰራ እንዲሁ የጸደቅኩት ያለው ከሰራ ክላሽ አያደርግም ወይ እኔ ገር አይገባኝ። እሱ ነው ስራውን፣ የት ነው የሚሰሩት? ለማወቅ ስራውን የት ነው የሚሰሩት? ነው ማውራ እኛ ማናቀው ሌላ ስራ አላቸው። እኛም ማናቀው ሌላ ስራ አላቸው። ምናም ሳይው አዎ፣ ንገረኛ። አሁን ለምሳሌ እኛ ጴንጤዎች እንዲሁ እሱ ነው በጸጋ ያጸደቀን ብለን በስራ አልጸድቅም ብለን ተግባሩ ላይ ግን ፎከስ ያደርገው ጴንጤውን። እዚህ ደግሞ ስታይ በስራው ነው የምጸድቀው በስራ መሰራት አለበት የሚለው ደግሞ ምን የመሰለ የመጠጥ አይነት፣ የዘፈን አይነት የምን አይነቱን ታየዋለህ። አይ ይሄኛው ክላሽ ያደርገው ይላል። እው ምንድን ነው መሰለ ምንድን ነው መሰለ ይሄኛው በሰው ኃጢያት፣ ሰው በሚሰራው ድካም፣ ሰው በሚሰራው ድካም ምንም አይነት ጀጅመንት ማድረግ አችልም። እኔ አሁን አንተ አሁን ጴንጤ ነህ አንተ ለምሳሌ ጴንጤ ነህ። አረ አሁን አንተ ጴንጤ የሆነ የሆነ ድካም ብታደርግ ማለት ነው የሆነ ድካም ብታደርግ የጴንጤ አስተምህሮ ነው ብዬ አይደለም፣ የአንተ የፐርሰናል ድካም ነው። ታንክ ዩ። ግን ሲበዛ ማየት ነው። ምን አለመሰለህ የአንድ ሰው የሁለት ሰው የጥቂት ሰዎች ድክመትን እንደዛ ልትል ትችላለህ። ኦልሞስት ግማሽ በግማሽ ከሆነ ግን አይቆይ፣ አንዴ ልጨርሳ፣ እኔም ልናገራ። ግማሽ በግማሽ ኦልሞስት ከሆነ ግን ምንድን ነው ትምህርቱ ብዬ እመረምራለሁ። ምንድን ነው ትምህርቱ አሁን ጴንጤ ጋር ኃይለኛ ቀምቃሚ ኃይለኛ ዘፋኞች ኃይለኛ ጨፋሪዎች ኃይለኛ በየቦታው ምናምን የሚያደርጉ ባይ ወዝገ ሆነውን ብዬ እጠይቃለሁ። ምንድን ነው ጴንጤ እያደረገ ያለው ወንጌሉ እንደዛ ይላሉ ወይ? ከወንጌል ጋር ማች ያደረገ ስራ ነው ወይ የሚሰሩት ብዬ እጠይቃለሁ። አሁን በኦርቶዶክስ ያ ጥያቄ የለም። የለም ጥያቄ የሚባል ማንም እንደፈለገ ቢሆን ጥያቄ የለውም። አስሎንጋስ ነጠላ ለብሶ ቤተክርስቲያን እስከሄደ ድረስ አንተ በስራ ታምናለህ ነው። መጽሐፍ ቅዱስ ስራ ይላል መጽሐፍ ቅዱስ ያለኝማ። ምን መሆን ትፈልጋለህ ነው ቃሉ ቃል በቃል የሚለው ወንድማችን የደምረው ቤተሰቦች ታብታፕ አርጉለት እንጂ ተው እንጂ፣ ቤተሰብ ታብታፕ አርጉለት። ምን ያ ያየደወለ ነው? ወይኔ የበላቸው የበላቸው። ለምን ድምፅ አትሆኑ? ፕሊስ፣ ድምፁ ነው የእናንተ ድምፅ ቢያንስ ተሰሚነት አለው። ኢትዮጵያውያን ኦርቶዶክሳውያን ዘፋኞች ማለት ነው፣ አርቲስቶች አል ይቅርታ ይቅርታ፣ አንዴ ይህን ልናገር ይህን ልና አርቲስት ነው ማን በ ቢያንስ እንኳን እምነት አላችሁ፣ ብትሞቱ እንኳን ገባችኋል፣ የት ልትቀበሩ እንደምትችሉ ታውቃላችሁ። አሁን ላይ የጽድቅ የሆነን ስራ አድርጉ፣ ነገ እኮ ለእናንተ ስንቅ ነው። ገባችሁ? ወደ ቤተ ቤተክርስቲያን የምትመለሱበት በቤተክርስቲያን የምትታቀፉበት ነገር ሊሆን ይችላል እና ድምፅ ሁኑ በየትኛውም አጋጣሚ ባላችሁ የቲክታክ ፕላትፎርም የፌስቡክ የትዊተር፣ የተለያየ ነገር አድርጉና ድምፅ ሆኑ። አመሰግናለሁ። ወደ ጨርሻለሁ። ዓላማ ይሄ ነው። የሆንዬ በጣም ነው ማመሰግነው ስለተባበላትልትል ችግር የለው ምንም። ይህን መልእክት ማ እኔ ማስተዳልፋለሁ። አታስብ። ከእኔ ጋር መወይናእናውራሽ እናራ አሁን ማውራት እንችላለን። ስለዚህ እኔ ምን ማይ በዚህ አጋጣሚ በእውነት እግዚአብሔር ምስክሬ ነው እንኳን የኦርቶዶክስ ያደግኩባት አይደለም። ማን እስልምናም ሆነ ፍቅር ሲዝም የማይሆን ነገር በደል ሲደርስ ማየት አልወድም፣ ፍላጎቴም አይደለም። እኛ በሃይማኖት እንደኔና እኔና ደሚያ መወያየት እንችላለን። እንደዚህ በፍቅር የምንነጋገርበት መድረክ ወደፊት እግዚአብሔር ይፈጥረዋል ብዬ አስባለሁ። ፕሮቴስታንት ከኦርቶዶክስ ጋር፣ ሙስሊም ከኦርቶዶክስ ከሙስሊም ጋር እንደዚህ የምንወያይበት መድረኮች ይፈጠራል ብዬ አስባለሁ። የሆን ልጅ እንዴት ነው አጥ የሆን ልጅ ስላገ እኔ አላማዬን ጨርሻለሁ። ወንድሞችና እህቶቼ አላማዬ ብዙ ሰው ይሄንን ድምጽ መስማት ስላለበት ነው። አገናኘውና ላጥሼ ገባ አሁን ላይ ዲስከስ ማድረግ አልችልም። ድጋሚ ላገል ማለት ድጋሚ ላገል ልጀ ገባችኋ ገባችኋል? በቃ ይህንን ሆኔ አላማ አድርጌ መላክ የምችለው ወዳችኋለሁ። እግዜር አክብርልኝ። ቤትን ከፍቼ ምንም ነገር ዲስከስ አላደርግም። ይሆናል የኛው የኛው እንትን ዛሬ አልቃል አይደል? ዛሬ ዛሬ አልቃል። ጋይስ እኮ ለሁሉም ነው ብራዘር ምናምን ለሁሉም ነው። እና ዛሬ አልቃል፣ ዛሬ ያልቃል። ፍቅር ሲዝ ምንም እንትን ልበለው። እሱ ግን ተው እባክህ፣ እሱ ከእንትን ጋር ችግር አለበት፣ ከመንግስት ጋር ስለዚህ ይቅርብኝ። ፍቅር ሲዝም ይሆን እየላከ ነው። ሰው አስገብቼ ልጋ ላገኝ ጊዜ እንግዲህ እምቢ ብሎኛል። በአውራው ደስ ይለኛል። የሚፈልገውን ተናግሮ ነው የሚሄደው። ሰላም ሰላም፣ እንዴት ነሽ? የሆነ ነገር ልበልና ወደ ጨዋታችን እንሄዳለን። እግዚአብሔር ይመስገን። በዚህ ሰዓት ባትሆንም አጀንዳ መሆን አለኝ። ሰማሽኛ? አጀንዳ መሆን አያስፈልግም ብዬ ነው

ትልቅ መልእክትን ያስተላለፍኩት አርላ በቃ የአላማዊ ግቤ ነግሬዋለሁ። መወያየት አልፈልግም። እኔ ይኸኛውን ነገር ነው መናገር የምፈልገው ብዬ ሰምቶኛል። ሰው ዛት አድርጌዋለሁ። ህዝብ የበዛበት ነገር ካለ ዛሬ አደርጋለሁ። ዛሬ ገባችኋ? ዛሬ አደርጋለሁ ያው እንግዲህ ነገ ለብቻ ስትሆን ነው የሚሰራው። ቆይ ቆይ ቆይ ለብቻ ስትሆን ነው ኔትወርክ የሚሰራው። አይደለም አሁን አረንጓዴ ሆነ። ስማ ስማኝ፣ ላይቭ እኮ ነበር። ካባ ኔትወርክ አሉት። ካልሰራ እኮ ትወጣለህ እንጂ ቁጭ አትልም። ላይ እኔ እኮ የሸገር ብራንድ ሸገርን መስራች ከሚባሉ የአራድ ጠግ ልጅ ነኝ እንዴ! ነው ይገባኛል። አንደርስታንዲንግ

ኳስ ጀልሽ አሉ። እንደዚህ በፊት አንድ ቀን አይፎን አይፎን ከባር ነው አባቴ እ እድሜ ለኦርቶዶክሳውያን አይፎን ገዝተውልኝ የነሱ አላማይና አሳካው እያለ ነው። እኔ ደስ ይለኛል፣ ችግር የለውም የፈለገውን ቢል። እኛ ክርስቲያኖች ሙዳችን እንደዛ ነው። ዋናው የኛ አላማንም አልገባችሁም ማለት ነው። አላማ ሁለት አይነት ነው። አይ በቃ ፈርቶኛል። ምንም ማድረግ አልችልም፣ ተሳቀቀብኝ። እንዲም አላሳቅሁም፣ የሥራ ጉዳይ እንዲም አላሳቅሽም፣ ብሮዬ በቃ እንዲም አላሳቅም፣ ብራዘር በቃ። አባቢ እኔ በምን ስመኝ ዛሬ ማን ነው? ዛሬ የመጨረሻ ነው ሶስት ቀን ዛሬ ነው የሚያልቀውሚዲየሚዲዘመው ዛሬ ነው በቃ የግድጎ ጦርነት አንገባም እኛ ገባ ለመንግስታችን ማስተላለፍ ያለብንን ነግረነዋል። ከዛ መንግስት የሚያደርገውን ነገር ነው ምንጠብቀው። ከዚህ በኋላ መንግስት አንድ ነገር ያልከው የደበረ ምንድነው መጠቀም ያደረግኩት ማኛውን አል ይሁን አይደለም፣ ነግኮመንት አታበ ምን ለአንተም ነገር ያለው እኔ አሁን ዛሬ አንተን የፈለግኩ አልኩ፣ አንተን የፈለግኩ ይህንን ነገር ለመናገር ስለምፈልግ ነው ብዬ አልኩ። ከዛ አንተ ምን አልከኝ? ስወጣ ግን ለምን መጠቀሚያ ላረገ አደረግኩት ለምን ትላለህ? እንደዛ ነው የሚያልኩት እኔ ማስተላለፍ የሚፈልገውን ነገር አስተላለፍኩ። አሁን ደግሞ ከፍቅር ሲዝም ጋር ይሁኑ ነው ያልኩት። ተረዳኛ እንጂ አንተ ለምን መጠቀሚያ አንተን እንዴ የምትፈቅድልኝ? ከፍቅር ሲዝም ጋር መሆን አለመሆን እኔ ጋር አንተን እንዴ የምትፈቅድልኝ? በሳለ እኮ ሲመጣ ምን ሆኖ ደስ የሚለኝ ሳቅ እኮ ሳቅ በምን አድርገህ ታመጣዋለህ? አለኔ ጋር ምን ያደርግልኛል? እኔ ሳቄ መጥቶ አግኝቼው ማላቅም ብዙ ጊዜ ሆኖኛል። የምፈልገው ነገር የለም ከሱ። ምን ያደርግልኛል? ምንድነው እሱ ሰውዬ እየጠቀመኝ? ላንተስ ገና አሁን ተናድሃል። ኃጢአት እየሰራ ነው ተናድሃል። አትናደርኩም እንዴ? እየው ተናድሃል። ንሳ ግባ፣ ንሳ ግባ፣ ንሳ አላስገባህም። በጣም ተናድሃልና እየው። አይ ምን መሰለህ እኔ ያለው ግልፍተኛ ነበር ምናምን ብዬ በስነ ስርዓት አፈላልገ ያመጣው ሰው እንዲህ። እኔ ፖለቲካ ምሰራ እንጂ የሚሰራብኝ ሰው እኔ አላሜ ጠርሻለሁ፣ በአንተ ቤት አሁንም እነግርህ ምንድነው አላሜ። እኔ እናንተ ስንገባ በርካታ ሰው ይመጣል። እኔ ጋር አራ መቶ ሰው ነበረ ገባ። ይህንን ሰው አላገኘውም። አንድ ሺህ ሁለት መቶ ሰው ይህን ጉዳይ ለመስማት አይመጣም ይህንን ተጠቅሜ አይደለም እንዴት ነው የኦርቶዶክስ ልጆች በዚህ ጉዳይ ላይ የማይመጡት ለምንድን ለሌላ ነገር ይመጡ የለ እን ለእንደዚህ አይነት ነገር መምጣት እንዴት ነው ያልቻሉት እስቲ ንገረኝ ስለዚህ ግድ የላቸውም እያልከኝ ነው ኖ ኖ ግድ የላቸውም ምናምን እኮ አይደለም ግድ ካላቸውማ ይመጣሉ የእኔና የአንተ ተከታዮች ይለያያሉ የአንተ ተከታዮች እራሱ ለምሳሌ አንተ ተከታዮች የእኔ ተከታይ አብዛኛው ጴንጤ ነው። የምነግርህ ጴንጤ ነው የሚከተልህ፣ አብዛኛው የምነግርህ ማለት ነው። እኔ በጣም ነው የሚገርምኝ ማለት ኮመንቱን በስድብ በቃ ያለቀልቁታል። አንድ ቀን እስኪ ስድብ የሚሳደበው እያልከኝ ነው? ይኸው እኔ ጌታ ምስክሬ ማሏሽ። እኔ እስክሪንሹት አድርጌ አሳያለሁ። እኔ ልንገርህ፣ አብጠልጥዬ እያንዳንዱን የጴንጤ ወንጌለኛ ሰድቤ አንድ መልስ የሰጠ ሰው የለም፣ አንድ ከአቤል አቡና በስተቀር እኔ ማለት ነው። እኔ እንደዚህ እስክሪንሹት እያደረጉ የጴንጤ መርዝ የሆነ ስድቦችን አሳያለሁ። መርዝ መርዝ የሆነ ቪዲዮ ሰርቶ አንተን የሚሳደብ ሰው አምጣ ምን